ሸኸና ዛሬ የምንጀምረው ሶስተኛ ክፍል ጥያቄዎቻችን የምናይበትን ፕሮግራም ላይ አንዳንድ መዋቂቶች አሉ። በተለይ ከወቅት ጋር የተያዙትን ቀድመን እንመልከት እና በጊዜ ረገድ ሐጅ የሚፈጸምባቸው ወቅቶች አሉ። እነዚህ ወቅቶች ምን ወቅቶች ናቸው? ቁርኣን ላይ ያው ጠቀስ የተደረገ ነገር አለእና እነዚህ ወራቶች እነማን ናቸው? ሐጅ የሚፈጸምባቸው ወራቶች ቅድም በመጠኑ ለመጠቆም ሞክሬያለሁኝ። ያው አልሐጅ አሽሩ ማሉማቱን ፈንፈረዶ ፊን አልሐጅ ፈላ ረፈሰ ወላ ፉሱቀ ወላ ጂዳለ ፊልሐጅ። መጀመሪያ የዙልቅዕዳ ይጀምራል። ማን ነው? ሸዋል፣ ዙልቅዕዳ፣ ዙልሕጃ ሶስት ወራቶች በተከታታይ ማለት ነው በጥቅሉ ሲወሰዱ ግን በተግባር ሐጁ የሚካሄደው ያው ዙልሕጃ ውስጥ ነው። ግን ቀድሞ ለገባ ሰው እዛው ኢባዴ እያረብኩኝ ይጠብቃለሁ ላለ ሰው ተዙል ህጃ ጀምሮ ኤህራም አድርጎ መግባት ይችላል ማለት ነው። ዙልቅዳም ላይ የሚገባ ኤህራም አድርጎ መግባት ይችላል። ዙልቅዳም ተገባ እንደዛው ይችላል ማለት ነው። ሀጁ ግን የሚደረገው ዋና የሀጅ ተግባራቶች ተዘጠነኛው ቀን ነው የሚጀምር ወይም ከስምንተኛው ቀን ቢያንስ ስምንተኛው ቀን ያው የሀጂ ስራ ተርውያ ሚና አደን የምናድርበት የሀጅ ስራ ተጀመረ ማለት ነው። ያ ተግባሩ ነው። ግን በኢህራም አድርጎ ጠዋፈል ቁዱም አድርጎ የመግቢያ ጠዋፍ አድርጎ ዝም ብዬ ባዳ እያደረኩ ቆያለሁ ለሚል ሰው ዙልቂዕዳም ጀምሮ ሒጃም ሸዋልም ጀምሮ ሊሄድ ይችላል ማለት ነው። እና እነዚህ ሶስት ወራቶች የሀጅ ወራት ብባል ይታወቃሉ ማለት ነው። ዋናው ስራ ግን በስምንተኛው ቀን ይጀምራል። ዘጠነኛው ዋናው ነው፣ ወሳኙ አልሀጅ አረፋ የተባለው አስረኛው ደግሞ አልሀጅል አክበር የተባለው የው መናህር ይባላል። ጠዋፈል ኢፋዷ የሚደረግበት ቁርባን የሚታረድበት ጀመራት የሚጀመርበት ይሆናል ማለት ነው። ከዛ በኋላ የአያሙ ሚና የሚባሉ ደግሞ ሶስት ቀናቶች አሉ፣ በተከታታይ አያመት ተሽሪቅ ይባላሉ። እዛው ሚና ላይ በኢባዳ ተጠምዶ ይኖራል። ያው ተፈለገ፣ እየተመላለሰ ጠዋፍ ማድረግ ይችላል፣ አለበለዚያ ጠዋፉን ማዘግየትም ይችላል። ግን ሶስት ቀን ቆያለሁ ካለ ያው ሶስቱም ቀን ሚና ማደር አለበት ማለት ነው። የሚቸኩል ከሆነ ደግሞ ሁለቱ ቀን ግዴታ ነው። ሁለቱም ቀን ተጨረሰ በኋላ ሶስተኛው ቀን ፀሐይ ተመግባቱ በፊት ወደ መካ መምጣት አለበት ማለት ነው። ምንታአጀለ ፈላይት ማለ ምንታአኸረ ፈላይት ማለ እንዳለው ማለት ነው እና በዚህ እህራም ቦታዎች ላይ ቅድም ለመጥቀስ እንደሞከርኩት ያው የለምለም የሚባሉ ዙል ሑለይፋ የሚባሉ ቀርነ የሚባሉ ቦታዎች አሉ። እነዚ በኢራቅ ለሚመጡ ሰዎች ራሳቸው ቦታ አላቸው። በሻም ሀገር ለሚመጡት የብቻ ቦታ አላቸው። በየመን ሀገር ለሚመጡት ነጅድ ደግሞ በሪያድ በኩል የሚመጡት ሌሎች ቦታዎች ናቸው። በዛ በመካ ዙሪያ የሚገኙ ቦታዎች ናቸው። ሁሉም በየአቅጣጫው ማለት ነው። እነዚህ የታወቁ አምስት ኬላዎች አሉ። ሌላው ሀገር እንግዲህ ከመጣ ወደ አቅራቢያው ይጠቃለላል ማለት ነው። በየመን አካባቢ የሚሄድ ታለ በየመን አቅጣጫ ሲደርስ ኤራም ያደርጋል። በለመም ይሆናል። በኢራቅ የሚመጣ ካለ በዚያ ቀርነል መናዚል የሚባል ነው። በሪያድ የሚመጣ ካለ ደግሞ ሴለ ከቢር የሚባል ቦታ አለ፣ ጠዋይፍ ላይ ማለት ነው። እነዛ ቦታዎችን በትክክል እንዳያልፍ መጠየቅ ይኖርበታል። በተለይ በተናጠል የሚሄድ ሰው አስተናጋጅ ካለ ችግር የለውም። ያው በአሁኑ ጊዜ የሰተል ሀጅ የሚባል አለ። ያ ያቀዋል ቦታውን ሄዶ በሚገባበት ቦታ ያደርጋል። እኛ ገር በሚሄዱ ሰዎች አሁን የራሳችን ቀጥተኛ ሚቃት የለንም ሚቃታችን ከየመን ነው የሚቀርበው። በየመን አቅጣጫ የሚሄዱ ሰዎች የለምለም የሚባል ቦታ አለ። በዛ አቅጣጫ ስንደርስ ነው ራ የምናደርገው። ይህ አቅጣጫ ደግሞ ሙቃቢል የሚሆነው ባህር አህመር ነው፣ ቀይ ባህር ላይ ነው። የብሳ የለም ማለት ነው። ስለዚ አንችልም እና ለጥንቃቄ እዙሁ ቦሌ ኤራ ማድረጉ ይመረጣል ማለት ነው። ምክንያቱም አጭር ነው ሰአቱ፣ አልፈት የምትገባ ቀደም ብላ ማለት ይቻላል። በአሁኑ ጊዜ ግን አስቀድመው መዲና ይወስዷቸዋል። መዲና የሚወስዷቸው ከሆነ ቀጥታ መካ ሳይገቡ አልፈው መካን መዲና ይሄዳሉ ማለት ነው። ያ ከሆነ ችግር የለውም መዲና ይሄዳሉ። የተወሰኑ ቀናቶች ይገባሉ። ሲመለሱ የመዲና ሚቃት አለ ራሱ ዙልሁላይፋ የሚባል በዛ ኢህራም አድርገው ይገባሉ ማለት ነው። ግን ይህንን አስቀድመው ማወቅ ይኖርባቸዋል። በመዲና ነው የምንሄደው ወይስ በጅዳ ነው የምንገባው የሚለው ማወቅ አለባቸው። በጅዳ ነው ከተባለ እዚሁ ነው ኢህራም መደረግ ያለበት፣ አልፈው እንዳይገቡ። ምክንያቱም አየር ላይ ነው። አየሩ ራሱ የሰዑዲ አየር ከሆነ ይናገራል ራሱ ሚቃቱ ደርሷል አሁን ይላል ማለት ነው። ግን ያነ የማያውቅ ሰው ይደናበራል። አይችልም፣ ኢህራሙን ሳያደርግ በፊት ሊገባ ይችላል ማለት ነው። ያ እንዳይሆን እዚሁ ተዘጋጅቶ ወሌ ላይ ኢህራሙን አድርጎ ወይም ደግሞ ለብሶ ምን ብሎ ተዘጋጅቶ ልክ የላን ሲደረግ ለበይክ አላሁ መለበይክ ይላል ማለት ነው። ባለበት ሆኖ ይሄንን መጠንቀቅ አለባቸው ብዙዎቹ ዝም ብለው ይሄዱና ኢህራም ሳያደርጉ ጅዳ ይወርዳሉ። ጅዳ ከወረዱ ጅዳ ለጅዳ ሰው እንጂ ተውጭ ለመጣ ሰው ሚቃት አይደለም፣ ለውጭ ሰው ሚቃት አይደለም ማለት ነው። አልፎ እንደገባ ይቆጠራል። አልፎ ከገባ ደግሞ እዛው ኢህራም ታደርጋለህ፣ ግን መቀጫ አለብህ። አንድ በግ ማረድ አለብህ ማለት ነው አልፎ በመግባት ጀዛኩሙላሁ ኸይረን እንደው ከዚሁ ጋር ተያይዞ ማዕነ ልኢሕራምን ው የቦታዎችን ኦልሬዲ ጠቅሳችሁታል። የሀጅ መፈጸሚያ መዋቂቶችን አለማወቅ የቦታዎቹ ተጠቅሰዋል። በተለይ እኛ የሚያሳስበን ው የለምለም የሚለው ነው። በአይሮፕላንም ላይ ይገልጻሉ። እዛ ደርሰናል ኢሕራም። አይሮፕላኑ ሌላ አጅነቢ ሊሆን ይችላል። የስዑዲ ሲሆን ነው የሚገልጠው። የስዑዲ ከሆነ ይናገራል። ራሱ መግለጫ ይሰጣል። በእንግሊዝኛም በአረበኛም ይናገራል ማለት ነው። የሌሎቹ ከሆኑ ተቀጥረው ዝም ብለው የተለያዩ ሀገሮች ይመጣሉ። እነሷጓጓዝ ነው ስራቸው ዝም ብለው ማጓጓዝ እንጂ ችግራቸው ጥንቃቄ መተኛትም ሊኖር ይችላል። አንዳን ሙራም ላይ ሰዎች ሊያልፋቸው ይችላልተኛለሁ ስለዚህ ለጥንቃቄ መጀመሪያ ይጠይቁ እዚሁ በየት በኩል ነው የምንገባው የሚለውን ታወቁ በኋላ በጅዳ ነው ካሉ እዚሁ የራ ማድረግ አለባቸው ቦሌ ላይ ማለት ነው። ጠይብ ከዚሁ ጋር ያው ከኢሕራም ጋር መልባት የኢሕራም ትርጉም ጋር በተያያዘ ኢሕራም ትርጉም የኢሕራም ትርጉም ለበይክ አላሁመ ለበይክ ነው የሚለው ቅዲም እንደጠቀስኩት የኢሕራም አይነቱ ሶስት ናቸው። ያን ያሰበውን ነገር ይገልጣል ማለት ነው። ለበይክ አላሁማ ሀጀተን ይላል ለምሳሌ፣ የኢፍራድ ከሆነ ሐጅ ብቻ ከሆነ አሁን በዚህ ጉዞ የሚያደርገው ለበይክ ላሁማ ሀጀተን ይላል ይገባል ሁለተኛ አምራ ከሆነ ለበይ ከሞ ሐጀተ ወኦምራ ይላል ማለት ነው። ሁለተኛ በመደዳ ቅደም ተከተል ከሆነ አላሁመ ለበይ ከኡምረተን ሱመ ኡትቢውሃ ቢልኒ ቢል ሐጅ ይላል ማለት ነው። እና ለበይክ ማለት ያው ጌታ ጥሪህን ተቀብሌ መጥቻለሁኝ እና አላ ስብሓንሁ ወተዓላ ወላ አለናሴ ሕጁ ልቤት መንስተጠ ብሎ ጥሪ አድርጓል። እና ያን ጥሪህን ተቀብዬ ትእዛዝህን ለመፈጸም መጥቻለሁ ጌታ ሆይ እና ሐጅ ነው የምፈልገው ይላል ማለት ነው። ወይም ኡምራና ሐጅ ነው በጣምራ የምፈልገው ወይ እምራን አስቀድሜ የሰርጀ ሐጅን አስከትልበታለሁ የሚለውን ለበይክ የሚለው ቃል ጋር አያይዞ ይነገራል ማለት ነው። ከዛ በኋላ ለበይክ የሚለው ዚክር ይቀጥላል ማለት ነው። አዎ ተልቢያ ይባላል። ለበይክ በወንዶች ድምጻቸውን ከፍ አድርገው፣ ሴቶች በምስጥር ለበይክ አላሁማ ለበይክ ለበይክ ላሸሪከ ለከ ለበይክ እነ አልሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ የሚለውን ዝክር መደጋገም አለባቸው ማለት ነው። ልክ ዛሃጀው እንትን ጠዋፍ እስከሚጀምሩ ድረስ ጠዋፍ እስከሚጀምሩ ድረስ በማንኛውም ሰዓት፣ በአሁኑ ጊዜ የሞተ የተረሳሱና ማለት ይሄ ነው። በዛ ጊዜ ቀውጢ ነበረ በነብዩ ጊዜ። በቃው ሁሉም እያስተጋባ ነው የሚሄደው ፋታ የለም። ሁሉም ለድምፁ እስከሚሰል ድረስ ማለት ነው። አሁን ግን አንዳንድ ሰው ለበይክ ሲሰማ ዞር እያለ ያሉ፣ ምን ነካሰው? ምንድን ነው የሚጮኸው? እንግዳ ነገር ነው። ጭራሽ እንግዳ ነገር የሄድክበት ዓላማ እኮ ነው። እና ሰዎች የሚያውቁ ሰዎች አፍራሉ። ብቻቸውን ሲቀሩ ለበይክ ይላል። ምንም ታዛቢ ነው በሙሉ ይሄ ነው እንግዲህ። ሐጀኛው ምን አሳነሰው አትልም እያሉት፣ ለሐጅ ይሄዳል። ለበይክ ማለት አለብህ ተልቢያም ማስተጋባት አለብህ። ስትሄድም ስትቆምም ስትቀመጥም እንቅልፍ እስከሚይዝህ ድረስ ማቋረጥ የለብህም። ዚክሩን ሌላ ዚክሮችንም መቀላቀል ትችላለን። ስብሓና ላ አልሐምዱሊላ ላ ላ ለ ላ አክበር ላላ ለ ላ ዋዳ ላ ሸሪከ ለው የምለው ስለዚህ የፈለገ ለበይክ ይላል የፈለገ ላ ላ ለገ ስተፍር ላ ላል ላ ዩንኪሮ አሀድና አሀድ ይላሉ ሰሃቦች ሁላችንም ጌታ እናወዲሳለን በምንፈልገው ቃል አንዱ ይሄን ታላልክ ተብሎ አንዱ ሌላውን አይወቅሰውም ይላሉ። ዋናው ግን ተልብያ ነው። ተልብያ ማለት አጀብቱ ዲያወተከ ዋቁሙ ቢጠዋአቲካ ጥሪህን ተቀብዬ መጥቻለሁ ትእዛዝህን ለመፈጸም ተዘጋጅቻለሁ ጌታ ሆይ ተቀበለኝ ነው። ዋና ይህን ነገር መደጋገም አለብን ማለት ነው። ይብ ምናልባት ከዚህ ከኢሕራም ጋር በተያያዘ አንዳንድ ሰዎች ሁለት ነገር የመቀላቀል ነገር አላቸው፣ ልብሱንና ንያውና ተልቢያው። አንዳንዴ አሁን የሚያጋጥመኝ ነገር አለ። ኤርፖርት ላይ ሰዎች በእጃቸው የሚይዙት ነገር ሊኖር ይችላል፣ የተወሰነ ሻንጣምና የሚላክ ደግሞ አለ። የኢሕራሙን ልብስ አንዳንዴ ከሚላከው ሻንጣ ጋራ የሚልኩት ሰዎች አሉ፣ እና እንደ ተለመደው ልብስ ለብሰው ኢህራሙን ግን ያው ተልቢያውና ንያውን አድርገው የሚሄዱ ሰዎች አሉ። እና ሁለቱን እንዴት ነው የምናየው? ኢህራሙ ኬላ ላይ ነው መለበስ ያለበት ተገባ፣ በኋላ ቅድም እንዲያልኩት ስርአቱን ጊዜውን ካሳለፍ፣ ኢህራሙንም ባለመልበስህ ዩኒፎርሙን ባለመልበስ ትቀጣለህ፣ ተልቢያውንም በመተውህ ትቀጣለህ። ንያውን እያንዳንዱ የራሱ ዋጅብ ነው ማለት ነው። ስለዚህ ኢህራም የሚሉት አንዳንድ ፎጣውን ነው። ራሱ ፎጣው ዩኒፎርም ነው፣ ዩኒፎርም ነው፣ የደንብ ልብስ ነው። ኢህራም የሚያደርግ ሰው ኢህራም ለማድረጉ የሚለይበት እንጂ ጨርቁ አይደለም ኢህራም የሚባለው። ኢህራም ማለት ልክ ሶላት ስንገባ አላሁ አክበር እንላለን አይደለም? ሶላት መግቢያ የመጀመሪያው ተክቢራ ተክቢረተል ኢህራም ይባላል። የሀጅ ደግሞ ተልቢየተል ሀጅ፣ ተልቢየተል ዑምራ ይባላል። ያ ኒያ ነው። በልብህ አሁን የምታደርገውን ነገር አስበህ ሀጅም ከሆነ ለበይ ከሀጀተን፣ ኡምራም ከሆነ ለበይ ከኡምረተን፣ ሁለቱንም ከሆነ ለበይ ከሀጀተ ወኡምራ የሚለውን ነገር በልብህ ማሰብና በቃልህ መናገር ይሄ ነው ዋናው ኢህራም። ቦታው ደግሞ ያው የተመደበው ቦታ ሳታልፍ በፊት መሆን አለበት ማለት ነው። ልብሱ ራሱን የቻለ ነው። አሁን የሀጅ ስራ ወይም የኡምራ ስራ መጀመርህን የምትገልጽበት ዩኒፎርም ነው እንጂ ኢሕራም የሚባለው ፎጣው አይደለም ማለት ነው። ስለዚህ ፎጣውም ያለ ቦታው ከለበስክ ራሱ መደበኛ ልብስን ለብሰ በመግባት ትቀጣለህ። አጓድልሃል ስርዓቱን ማለት ነው። ጀዛኩሙላሁ ኸይረን። ሌላው ከኢሕራም ጋር የሚነሳው አራተኛ ጥያቄ አለ። ሙክሪጃችን አራተኛውን ጥያቄ ያወጣልናል። የእሕራም ሱናዎች ይኖራሉ። ከሀጅ ያው ሕራሙ ሲደረግ አሁን ከልብሱ ጋር በተያያዘ የምናነሳቸው መታጠቡ የመሳሰለው እና ይህን ምን ምን አሉ ከሱናው ጋር የሚሄዱ ሕራም ሱናዎች፣ እንግዲህ እንዳልከው እዛ ቦታው ላይ በምንደርስበት ጊዜ ታሽተሻለ መጣጠብ ተወዳጅ ነው፣ ሙሉ ሰውነትን ማለት ነው። ካልቻልክ ግዴታ አይደለም ውዱእ አድርገህ ሕራም ማድረግ ይቻላል ማለት ነው። እንደገና ሽቶ ነገር ከያዝክም ተተጥበት በኋላ መቀባት ይወደዳል ማለት ነው። ሱና ነው። ሰውነቱ ልብሱን? አዎ፣ ምንም ችግር የለውም። ተኢሕራም በኋላ ነው ማድረግ የማይችለው እንጂ አስቀድመ ያደረገው ልብስ ብላ የሆነ ሰውነት ምንም ችግር የለውም ማለት ነው። ጥፍሮችን መቁረጥ አለበት፣ ምክንያቱም ጥፍሮ የታደገ ተኢሕራም በኋላ ሀጁን ሳታጠናቅቅ መቁረጥ ስለማትችል ለዛ ችግር እንዳያጋጥመ ጥፍርህን ትቆርጣ ለመጀመሪያ ማለት ነው። እነዚህ ነገሮች አስቀድመህ ታስተካክላለህ። እነዚህ ግዴታ አይደሉም፣ ግን ማድረጉ የተመረጠ ነው ማለት ነው። መታጠብ ጠጉርህን ምናልባት ማሳጠር ካስፈለገህ በጣም እንትምሎበት ሆነ ማሳጠር ትችላለህ። ተገባህ በኋላ እንደገና እንትን እንዳያስፈልግህ ማለት ነው። ወቅቱ ሳይደርስ እንዳትላጭ። ጥፍሮችን ትቆርጣለህ። እነዚህ ነገሮችን ለማሟላት ከተቻለ ጥሩ ነው ማለት ነው። እና ተዛ ኤራም ታደረግክ በኋላ ረካአተይ ኤራም ትሰግዳለህ በአዘቦት ቀን ከሆነ ማለት ነው። ሶላት ወቅት ከሆነ በአሁኑ ጊዜ የኪላዎቹ ብዙ ጊዜ መደበኛ ኪላዎች ትልልቅ መስጅዶች አሏቸው። መስጅዶች ስላላቸው ሶላት ወቅት ከደረስክ፣ ለምሳሌ ዞር ላይም ከደረስክ፣ ፈጅር ላይም ከደረስክ ኢማሙ ጋር ትሰግዳለህ። በቃ ሌላ እንትን አያስፈልግህም ማለት ነው። ግን ዝም ብሎ አዲ በሆነ በተራ ጊዜ ላይ ከሆነ ታታጥበው ወይ ሙድ አርገ ስታበቃ ርክዓተይን ትሰግድና እዛ ኢሕራምህን ታደርጋለህ። የኢሕራም ሱና ናቸው ማለት ነው። በዚህ መልክ ትጀምረዋለህ ማለት ነው። ጀዛኩም ላ ይረን በተወሰነ መልኩ ማሕዙራቶች የሚከለከሉትን አንድ ሙሕሪም የሆነ ሰው ከኢሕራም በኋላ የሚከለከሉ ነገሮችን በተወሰነ መልኩ አንስተነዋል እና አንዳንድ ሰዎች የተከለከለውን ካልከ ያልተከለከለው ስለሚቀላቅሉ እንደ ሙሕሪም ለሆነ ሰው የሚፈቀዱት ነገሮች ምንድን ናቸው? ቢያደርጋቸው ሙባህ የሆኑት። መጀመሪያ የሚከለከሉትን ማወቁ ይሻላል። የሚከለከሉት እንግዲህ ያው ለወንዶች በተለይ በሰውነት ዙሪያ ቅርጽ ያላቸውን ልብሶች መልበስ አይቻልም ማለት ነው ብትን ልብሶች ብቻ ነው የሚሆኑ፣ ሽርጥና የሚጣፋ ነገር ብቻ ነው መሆን ያለበት ለወንድ። ሴቶች ምንም ችግር የለም፣ የፈለጉትን ልብስ መልበስ ይችላሉ ማለት ነው እና የተሰፋ ኢህራም ታረክ በኋላ የተሰፋ ልብስ ተለበስክ፣ ይህ ሙካለፋ ነው፣ ትቀጣለህ። አንዳንድ በግ ማረግ ይኖርብሃል ማለት ነው። ስለዚህ ልክ ኢህራም ቦታ ላይ ስትደርስ የነበሩትን ልብሶችን በሙሉ አውጥተህ በፎጣ መቀየር አለብህ ማለት ነው። ፎጣውን ከለበስክ በኋላ ነው የሀጅና ኦምራህን የምታውጀው። ይሄ ዋነኛው የመጀመሪያው እንትን ነው ማለት ነው። ከዛ ቅድም እንዳልኩት የጥፍር መቁረጥ ምናምን የሚባለው ነገር ይቀጥላል ማለት ነው። ሙካለፋ እንዳይሆን መጠንቀቅ ያለብን ነገር እንትንታልን በኋላ ኤህራም ካረግን በኋላ ሽቶ መቀባት አይቻልም። ሽቶ ኤህራም ተተደረገ በኋላ አንዳንዶቹ ኢህራም ላይ ሽቶ መቀባት ሱና ነው ማለት ሲኩና ተሀረሙ በኋላ ያረጉታል ወይ ይረሱት እና ወይም ደግሞ ኢህራም ጋር የተያዘ ኢህራምን ታረጉ በኋላ መልሰው ይቀባሉ። መጀመሪያ ነው መቀባት ያለበት። መጀመሪያ ተቀብተህ ከዛ በኋላ ነው ኢህራም ማድረግ ያለብህ እንጂ ኢህራም ታረክ በኋላ ከተቀባህ ትቀጣለህ። አሁንም ማለት ነው መቀጫዎቹ፣ ያው ለቻለ አንዳንድ በግ ማረድ ይሆናል፣ ካልሆነ ደግሞ ያው በሶደቃ ይተካሉ ማለት ነው። እነዚህን ነገሮች ማዕዙራት ልሀጅ የሚባሉት ሰው ከፍተኛ ጥንቃቄ ያስፈልገዋል። ምክንያቱም ነብዩ ማንሀጀ ወለሚርፉስ ወለሚፍሱቅ ከአነማ ወለደቱ ሙ ያሉት ለዚህ ነው። እና ሀጅ ካረክ በኋላ እንደፈልክ ማውራት የለም በቀልድ በጨዋታም ቢሆን መሰዳደብ፣ መለካከብ፣ መቀላለድ የሚባል ነገር የለም። ቁጥብ መሆን አለብህ ማለት ነው። ተዚህ ክር በስተቀር ያሉ ነገሮችን መጠንቀቅ ይኖርብሃል ማለት ነው። አንዳንዱ ዝም ብሎ እንደለመደ የተሰዳደደበ ትን እያለ ይቀጥላል ማለት ነው። ከሴቶች ጋር ካለ የሴቶች መቀንጦ ቃላቶች፣ የፍቅር ቃላቶች ምናምን መለዋወጥ አይቻልም ማለት ነው። መነካከት አይቻልም። ግንኙነት ካደረገ ጭራሽ ይፈርሳል ሀጁ ማለት ነው። እነዚህን ሁሉ ማወቅና መጠንቀቅ ይኖርበት። ብዙዎቹ አያውቁም። ፍንዱቅ ይገቡና ባልና ሚስት አብረው አድረው ተገናኝተው ሀጃቸውን የሚቀጥሉ አሉ ማለት ነው። ትልቁ ስህተት ደግሞ ይሄ ነው ማለት ነው። ሴቶች እና ባልና ሚስት ሆነ የሄዱ ሰዎች ከፍተኛ ጥንቃቄ ማድረግ አለባቸው። ተኢህራም በኋላ እስተ ተአረፋ ተመልሰው ሚና መጥተው ጀምረተል አቀባ ወርውረው እንደገና መካ መተው ዋናውን ጦዋፍ ጨርሰው ታለ ሄዱ በስተቀር መገናኘት አይቻልም። አዎ ይሄን መፈታት አይቻልም ማለት ነው። ብዙ ሰዎች ግን አያውቁም። ዝም ብለው ሚናም አረፋን፣ በአሁኑ ጊዜ ቦታ ተዘጋጅቶላቸዋል እንዱ እንደለመዱ ዝም ብለው ያደርጋሉ ማለት ነው። ይሄም ጥንቃቄ ማድረግ አለበት። አረፋ በፊት ከሆነ ግንኙነቱ ሀጁ ጭራሽ ይፈርሳል ማለት ነው። አረፋ በፊት ከሆነ አረፋ ተቆሞ በኋላ ከሆነ ግን ያው ከባድ መቀጫ አለባቸው፣ ጉመል ማረድ ያለባቸው ግን ሀጁ ይቆጠርላቸዋል ማለት ነው። ስለዚህ በተለይ ግንኙነትን በጣም መጠንቀቅ አለባቸው። ብዙ ሰዎች ናቸው በዚህ የሚሳሳቱት። ይህን እንኳ ሳይጠይቁ ሄዱና በቃ ዝም ብለው ፉንድቅ እያደሩ ሀጅ ስራን ይላሉ ይመላለሳሉ። የለም ሀጃቸው ከንቱ ይሆናል ማለት ነው። ምናልባት ከማግባት ከማጨት የተያዘሌዎች ንግግሮች ነው። በዛ በሀጅ ስራ ላይ ሆኖ መተጫጨት ራሱ ክልክል ነው። መተጫጨት፣ ስለጋብቻ ማውራት ምናምን ክልክል ነው ራሱ ጀመራት። ታገባደዱ በኋላ ነው የሚቻ ሁለተኛው ቀን በኋላ ዘጀመራት። የመጀመሪያው ቀን የመናህር ነው። አስራ አንደኛው ቀን አስራ ሁለተኛ ቀን በኋላ ይቻላል በጠያየቅ ማለት ነው። እዛ ለጥንቃቄ ግን አስራ ሶስተኛውም እዛ የሚቆዩ ከሆነ አስራ ሶስተኛውም ቀን ላይ ስለጋብቻ ማውራት የለባቸውም። እና እዛ ላይ ታወራ ኒካህም ቢታሰር ባጢል ነው ነው የሚለው ማለት ነው በዛ ሰዓት። ምክንያቱም አንተ መንፈስህን ልታዲስ ነው የሄድከው እንጂ የፍላጎትን ልታስተናግድ አይደለም እዛ ቦታ የምትሄደው ይሄ የቅንጦ ነገር በሌላ ጊዜ ነው። እዛ ሐጅ ላይ ሁልጊዜ ጊዜ የሐጅ ስራ ልክ ሞትን የሚያስታውስ ነው የሚሆነው። አንድ ሰው በሚሞት ጊዜ ልብሶ አንድ ወጥ ነው የሚሆነው፣ ያው ብትን ጨርቅ ነው የሚሰጠው። ከዛ እንደፈለገ የፈለገውን ነገር ማድረግ አይችልም ቀየር ነው የሚሆነው ማለት ነው። እና ሁሉም ሰው እኩል ነው የሚሆነው። ደግሞ ይሄ ሀብታም ነው ዲሃ ነው ባለስልጣን ነው ምናምን የሚባል ነገር የለም እንደዛ አቅሙን ማወቅ አለበት፣ ሁሉም ሰው ማለት ነው ትልቅ ኝ እኔ እበልጣለሁ የሚባል ስሜት እንዲጠፋ ነው የሚፈለገው። እንደገና የደስታ ነገሮች ደግሞ የቅንጦ ነገሮች አያስፈልጉም ማለት ነው። ምክንያቱም ሰዎች እንዲጎሳቆሉ ይፈልጋል እዛ ቦታ ሲሄድ ላላህ ብለህ የማይረበው እንዲርበው፣ የማይታረዘው እንዲታረዝ ሁሉም የድዎችን ህይወትም እንዲያይ ይፈለጋል ማለት ነው እና በዚህ መልክ ነው መከድ ያለበት ነው። ጀዛኩም ላሁ ኸይረን ወባረከ ፊኩም። ውድ ተመልካቾቻችን ሐጅን ለመረዳት በሚል የተለያዩ ሐጅ ጋር የተያያዙ ጥያቄዎችን እያነሳን እያቀረብ እንገኛለን። ሰፊ ማብራሪያም እያገኛችሁ ብዙ ቁም ነገር እያገኛችሁ እንደሆነ ተስፋ እናደርጋለን። በሚቀጥለው ቀጣዩን ከዚሁ ጋር የተያያዘውን ክፍል በአላህ ፈቃድ የምንመለከት ይሆናል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ